ዛሬው ልዩ ገበያ ዝግጅታችን በዲመካ ገበያ ውስጥ እንገኛለን። እዚህ የምንገኝበት ገበያ ውስጥ ደግሞ የተለያዩ ቅርጻ ቅርሶች የሚገኙበት ነው። በተለይም በዚህ በደቡብ ኦሞ ውስጥ የሚገኙ ማህበረሰቦች ማጌጫዎች ጭምር ናቸው። ለምሳሌ ይህችን ብናነሳት በአብዛኛው በብሔረሰብ ውስጥ የሚገኝ እቃ ነው ማለት እንችላለን። ቦርኮታ ይሏታል። በተመሳሳይ መቀመጫም ናት። እንዲሁም ደግሞ በሚያርፉበት ቦታዎች ሁሉ እንደ ትራስነት የሚጠቀሙባት እቃ ናት እና እንግዲህ እዚህ የሚመጡ የተለያዩ አካባቢ ቱሪስቶችም እነዚህን እቃዎች ይገዛሉ ማለት ነው። በተመሳሳይ እዚህ ጋም የተለያዩ በቅርጽ የተሰሩ የጨሌ ውጤቶች ናቸው። እነዚህ ደግሞ በእግር ላይ፣ በጸጉር ላይ፣ በራስ ላይ እንዲሁም በእጅና በክንድ ላይ ምናምን የሚታሰሩ ናቸው። በዚህ ገበያ ውስጥ ያሉትን የተለያዩ የገበያው ላይ የቀረቡትን ዞር ዞር እያለን የምንመለከት ነው የሚሆነው። አብራችሁኑ ነው ሰላም ነው። እንዴት ነህ? ደህና ነህ ወይ? ስራ አሪፍ ነው። እነዚህ ቅርጾች ምን የምን ብሔረሰብ ናቸው በአብዛኛው የሚገልጹት? እና ምንድናቸው የተወሰኑት? እነዚህ ያው የሀመርም አለ፣ የሙርሲ አለ፣ የካራ አለ እና የአሪ አለ እና የተለያዩ ቅርጻቅርጾች ናቸው። ጭሌዎችም የካራ የሐመር ናቸው። ከዚህ ውስጥ ደገቤቴዎች ደግሞ አሪን ይወክላሉ። ቦርኮታዎች ሀመሪን ይወክላሉ። ማክሶች ሀመሪን የሚወክሉም አሉ፣ ሙርሲን የሚወክሉ አው እነዚህ አው ሀመሪን ይወክላል። ከዛ ሌላው ደግሞ አሪን ይወክላል። የሱርማም አለ። ምን አይነት ሰዎች ናቸው እነዚህን እቃዎች የሚገዙት? እነዚህን ብዙ ጊዜ የሚገዙ ያው ከውጭ የሚመጡ ነጮች ናቸው። ከዛ ውጭ ከውጭ የሚመጡ ዳስፖሪያዎች ይገዛሉ። ከአዲስ አበባ የሚመጡ ያው ይሄን እቃ አይቶ የማያውቁ ሰዎች ይገዛሉ። ያው የሚመጡ እንግዳዎችን ለግዢ የመጡትን እናስተናግዳለን እኛ አሜን። በቅድሚያ ስምህና የመጣህበትን ንገረኝ። ቶም እባላለሁ። የመጣሁት ከአርጀንቲና ቦኖስ አይረስ ነው። እዚህ ያለውን ገበያ እና በውስጡም ያሉትን እቃዎች እንዴት አገኘኸው? አንተም ይሄን ገዝተሃል አይደል? አዎ፣ ገዝቼ ነው። ኢትዮጵያን ከ12 ዓመት በፊት ነው ለመጀመሪያ ጊዜ የጎበኘሁት እና እዚህ ደቡብ ኦሞ ሳልመጣ ነበር የተመለስኩት። እናም ተመልሼ የማየት ፍላጎቱ ነበረኝ። ባህሉና ማህበረሰቡ በጣም አስገራሚ ነው። በዚህም በጣም ደስተኛ ነኝ። ታዲያ ኢትዮጵያ ብዝሃ ባህል እንዴት አገኘኸው? ብዙ የአፍሪካ ሀገራትን አይቻለሁ። ኢትዮጵያ ግን ጠንካራ ባህልና ማንነት ያለበት ሀገር ነው። ለምሳሌ ምግቡ፣ ቡናው፣ እንጀራው፣ በተለይ እንጀራችሁን በጣም ወደዋለሁ። ብቻ ሁሉም ነገር አስገራሚ ነው። ይህችንም ማስታወሻ ገዝቼ ነው። አምስት መቶ ብር ነው የገዛሁት። አመሰግናለሁ። እኔም አመሰግናለሁ። ልሞክራት እንሽማ መደገፊያም ጨምር ያላት ነው ደገፋ ያለ የተለየ ስለሆነ እነሱ አርብቶ አደሮቹ መተው ያዩ ሄዳሉ ከእነሱ ለየት ያለ የእነሱ ብዙ ጊዜ እቺኛዋ ናት። ይህን ጨሌ አካባቢዊ ስለሆነ አንዱን ይስለ ሆነ አንዱ ልስጤና እያወጋን አዎ ይሄ አሁን ለምሳሌ እኔ እዚህ እንኳን ዲመካ ቢመጣም ሀመር ገበያ ላይ ቢመጣም የመጣውበት ከበና ጸማይ ነው። ለምሳሌ አንተ ያደረከው የጸማይ ብሄረሰብ ነው። ይሄ ደግሞ የበና ብሄረሰብ የሚያደርጉት ነው ማለት ነው። ያው እንግዲህ ብዙውን ጊዜ ወደ ደቡብ ኦሞ ስትመጣ ብዙ አካባቢዎችን ስታያ እነዚህ ነገሮች እጃቸው ላይ ይኖራሉ። አምባሮች ናቸው። በተለይ ያው እንደ የብሔረሰቡ በዲዛይን ይለያያል። በራሳቸው ዲዛይን፣ በራሳቸው በስታይል ዲዛይን ነው የሚያደርጉት እና እኔ አሁን ለምሳሌ ያደረኩት የሀመርን እና የበና አምባር ማለት ነው ያደረኩትኝ። በማስክ ቅርጽ የተሰሩትስ ምንድናቸው ከእንጨት ነው የሚሰራውና አብዛኛውን ጊዜ ቱሪስቶች ሲመጡ ይፈልጋሉ ግድግዳ ላይ የሚሰቀል ነገር አሁን ይቺ የሀመር ሴት ናት እና የጸጉር ስታይሏ ደግሞ እንደዚህ እንደ የተጠቀለሉ ገመዶች የሚመስሉ ነገር አለው ይሄ ጸጉራቸው ላይ ደግሞ የሚቀቡት ነገር አለ አሲሌ ይሉታል አፈር ነው ተፈጭቶ ነው የሚቀባው ይህኛው እንግዲህ ሌሎች አካባቢዎች ላይ ሰዎች ትዳር ሲመሰረቱ ቀለበት እንደሚያስሩት የሀመር ወንድ ደግሞ ለሚስቱ የሚያስርላት አንገት ላይ የሚታሰረው ነው። ያው እንደ ቀለበት ነው የሚያዩት ማለት ነው። ሲተከሉ ምናምን እንግዲህ እንደሚበቅሉ ነው የነገሩን እና የዛፍሬዎች ናቸው ማለት ነው። በተመሳሳይ ይህም አሁን እንደዚሁ ሲታይ የዛፍሬ አይመስልም ግን የዛፍሬ ነው። የሹለነት መጣኔውን ብንመለከተው ጣ ነው የሚያስገርመው እና ከመርፌ የሚተናነስ አይመስለኝም። የእንስሳ ቀንድ ናት፣ ይችም። ጥንቸል ጥንቸል ቀንድ አለው እንደ ሚዳቆ ሚዳቆ ነው። ሌላ አለች፣ ከጥንቸል የምታንስ ቀንድ ያላት ሰገሬ የሚለበስ ነው። ኦኬ፣ ሁሉም ተፈጥሯዊ ነገሮች ለገበያ የሚቀርቡበት ነው ማለት እንችላለን እዚህ አካባቢ። ተመልካቾቻችን በዚህ በዲመካ ገበያው ውስጥ ተገኝተን የተለያዩ ቅርጻ ቅርጽ ውጤቶችን ስናስመለከታችሁ ነበረ። ገበያውን የተመለከተ ይህችን ደግሞ ከበና ብሔረሰብ ጸጉር ላይ የምትደረግ ነገር ነች። በስጦታ እኔም ተሰጥቶኛል። እንግዲህ እያስመለከትናችሁ ቆይታ አድርገናል። እኔ በዚህ ጨረስኩ። መልካም ጊዜ ይሁንላችሁ።